ምዕራፍ 19። የሶዶም ኀጢአት። ሁለቱም መላእክት በመሸ ጊዜ ወደ ሶዶም ደረሱ። ሎጥም በሶዶም ከተማ በር ተቀምጦ ነበር። ሎጥም ባያቸው ጊዜ ሊቀበላቸው ተነሣ። ፊቱንም ወደ ምድር ደፍቶ ሰገደላቸው። አላቸውም ጌቶች ሆይ ወደ ባሪያችሁ ቤት ገብታችሁ እደሩ፣ እግራችሁንም ታጠቡ። ነገም አልዳችሁ መንገዳችሁን ትሄዳላችሁ። እነርሱም በአደባባዩ እናድራለን እንጂ አይሆንም አሉት። እርሱም ግድ አላቸው፣ ወደ እርሱም አቀኑ፣ ወደ ቤቱም ገቡ። ቂጣንም አስጋገረላቸው፣ እነርሱም በሉ። ገና ሳይተኙም የዛች ከተማ ሰዎች ታናሹም ታላቁም ቤቱን በአንድነት የከበቡት ሎጥንም ጠርተው እንዲህ አሉት በሌሊት ወደ አንተ ቤት የገቡ ሰዎች ወዴ ናቸው እናውቃቸው ዘንድ ወደ እኛ አውጣቸው ሎጥም ወደ እነርሱ ወደ ደጅ ፊት ለፊት ወጣ መዝጊያውንም በስተኋላው ዘጋ እንዲህም አላቸው። ወንድሞች ሆይ ለእናንተ አግባባችሁም አይደለም፣ በእነዚህ ላይ ክፉ አታድርጉ። እነሆ ወንድን ያላወቁ ሁለት ሴት ልጆች አሉኝ፤ እነርሱን ላውጣላችሁ፣ እንደ ወደዳችሁ አድርጓቸው። በእነዚህ ሰዎች ብቻ ምንም በደልን አታድርጉ፤ እነርሱ በቤቴ ጥላ ስር ገብተዋልና። እነርሱም ወዲያ ይድ ከእኛ ጋር ልትኖር መጣህ እንጂ ልትገዛን አይደለም። አሁንም ከእነርሱ ይልቅ አንተንና እናሰቃይሃለን አሉት። እጅግም ተጋፉት፣ የደጁንም መዝጊያ ለመስበር ቀረቡ። እነዚያም ሰዎች እጃቸውን ዘርግተው ሎጥን ወደ እነርሱ ዘንድ ወደ ቤት ስበው አስገቡት። መዝጊያውንም መዘጉት። በቤቱ ደጃፍ የነበሩትንም ሰዎች ከታናሻቸው ጀምሮ እስከ ታላቃቸው ድረስ ዓይናቸውን አሳወሯቸው። ደጃፉንም ሲፈልጉ ደከሙ አጡትም። ሎጥ ሶዶምን ትቶ እንደ ወጣ እነዚያም መላእክት ሎጥን አሉት፣ ከዚህ ሌላ ማን አለ አማችም ቢሆን ወንድ ልጅም ቢሆን ሴት ልጅም ብትሆን በዚህ ከተማ የምታውቀው ወዳጅ ቢኖርህ ያለህን ሁሉ ከዚህ ስፍራ አስወጣቸው፣ አስወጣቸው። እኛ ይህችን ስፍራ እናጠፋታለን። ጩኸታቸው በእግዚአብሔር ፊት ትልቅ ሆኗልና እናጠፋትም ዘንድ እግዚአብሔር ልኮናል። ሎጥም ወጣ ልጆቹን ለሚያገቡት ላማቾቹም አላቸው፣ ተነሱ ከዚህ ስፍራ ውጡ፣ እግዚአብሔር ይችን ከተማ ያጠፋታልና። ላማቾቹ ግን የሚያፌዝባቸው መሰላቸው። ጎህም በቀደደ ጊዜ መላእክት ሎጥን፣ ተነስ፣ ሚስትህን እና ከዚህ ያሉትን ሁለቱን ሴት ልጆችህን ውሰድ፣ አንተም በከተማይቱ ሰዎች ኃጢአት እንዳትጠፋ እያሉ ያስቸኩሉት ነበር። እርሱም በዘገየ ጊዜ እነዚያ መላእክት የእርሱን እጅ የሚስቱን እጅ የሁለቱን ሴት ልጆቹንም እጅ ይዘው አወጧቸው ወጧቸው እግዚአብሔር ራርቶላቸዋልና። ወደ ሜዳም በወጡ ጊዜ እንዲህ አሉት፣ ራስህን አድን፣ ወደ ኋላ አትመልከት። አንተንም መከራ እንዳታገኘ በዚህች አገር በዳርቻዋና በተራራዋ አትቁም። ሎጥም አላቸው፣ ጌቶች ሆይ በጀበሉኝ፣ እነሆ ባሪያ በፊትህ ምሕረትን አግኝቼ እንደሆነ ሰውነቴንም ታድናት ዘንድ ቸርነትን አብዝተህልኝ እንደሆነ መከራ አግኝቶኝ እንዳልጠፋ ወደ ተራራ ሸሽቼ ራሴን ማዳን አልችልም። ኖ ይቺ ከተማ ወደ እርሷ ሸሽቶ ለማምለጥ ቅርብ ናት፣ እርሷም ትንሽ ናት። ነፍሴን ለማዳን ወደ እርሷ ሸሽቼ ራሴን ላድን፣ ሰውነቴም ከዳንች ትንሽ አይደለችም። እርሱም አለው ስለ እርሷ የነገርኸኝን ያቺን ከተማ እንዳላጠፋት እነሆ እንዳልኸው ልመናህን ተቀብያለሁ። እንግዲህ ፍጠንና በዚያ ራስህን አድን፣ ወደዚያ እስክትደርስ ድረስ ምንም አደርግ ዘንድ አልችልምና። ስለዚህ የዚያች ከተማ ስም ሴጎር ተባለ። የሶዶምና የጎሞራ መጥፋት ፀሐይ በምድር ላይ ወጣች። ሎጥም ወደ ሴጎር ገባ። እግዚአብሔርም በሰዶም እና በገሞራ ላይ ከእግዚአብሔር ዘንድ ከሰማይ እሳትና ዲን አዘነበ። እነዚያንም ከተሞች በዙሪያቸው ያለውንም ሁሉ በከተሞችም የሚኖሩትን ሁሉ የምድሩንም ቡቃያ ሁሉ ገለበጠ። የሎጥም ሚስት ወደ ኋላ ተመለከተች፣ የጨው ሐውልት ሆነች። አብርሃምም በእግዚአብሔር ፊት ቆመ ወደ ነበረበት ስፍራ ለመሄድ ማልዶ ተነሳ። ወደ ሶዶምና ገሞራ ወደ አውራጃዎቹም ሁሉ ተመለከተ። እነሆም ነበልባል ከምድር እንደ ምድጃ ጢስ ሲወጣ አየ። እግዚአብሔርም እነዚያን ከተሞችና ሎጥ የሚኖርባቸውን አውራጃዎችን አውራጃዎቿን ሁሉ ባጠፋ ጊዜ አብርሃምን አሰበው ሎጥንም ከጥፋት መካከል አወጣው። የሞባውያንና የአሞናውያን መወለድ ሎጥም ከሴጎር ወጣ ከሁለቱም ሴቶች ልጆቹ ጋር በተራራ ተቀመጠ። በሴጎር መቀመጥን ፈርቶአልና እርሱና ሁለቱ ሴት ልጆቹ በዋሻ ተቀመጡ። ታላቂቱም ታናሺቱን አለቻት አባታችን ሽማግሌ ነው። በምድርም ሁሉ እንዳለው ልማድ ሊገናኘን የሚችል ሰው በምድር ላይ የለም። ነይ አባታችንን ወይን እናጠጣውና ከእርሱ ጋር እንተኛ፣ ከአባታችንም ዘር እናስቀር። በዚያችም ሌሊት አባታቸውን ወይን አጠጡት። ታላቂቱም ገባች፣ በዚያችም ሌሊት ከአባቷ ጋር ተኛች። እርሱም ስትተኛም ስትነሳም አላወቀም። በነጋውም ታላቂቱ ታናሺቱን አለቻት፣ እነሆ ትናንት ከአባቴ ጋር ተኛው። ዛሬ ሌሊት ደግሞ ወይን እናጠጣው፣ አንቺም ግቢና ከእርሱ ጋር ተኚ፣ ከአባታችንም ዘር እናስቀር። አባታቸውንም በዚያች ሌሊት ደግሞ ወይንን አጠጡት። ታናሺቱ ገብታ ከአባቷ ጋር ተኛች። እርሱም ስትተኛም ሆነ ስትነሳ አላወቀም። የሎጥም ሁለት ሴቶች ልጆች ከአባታቸው ጸነሱ። ታላቂቱም ወንድ ልጅ ወለደች፣ ስሙንም ሞአብ ብላ ጠራችው። ይህም ከአባቴ የወለድኩት ማለት ነው። እርሱም እስከ ዛሬ የሞአባውያን የሞአባውያን አባት ነው። ታናሺቱም ደግሞ ወንድ ልጅን ወለደች፣ ስሙንም የወገኔ ልጅ ስትል አሞን ብላ ጠራችው። እርሱም እስከ ዛሬ አሞናውያን አባታቸው ነው።